አሰላሙ ዓለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልን ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው እጅግ ወሳኝ ወሳኝ የሆኑ መደመጥ ያለባቸውን አራት ትኩስ መረጃዎችን በተከታታይ ልናደርሳችሁና ልናስደመጣችሁ ተከስተናል ከዚህም ጋር ተያይዞ ከሁሉም የባንክ አካውንት ላይ ገንዘብ ያስቀመጣችሁና ይህ ሁሉም የባንክ አካውንትን የከፈታቸው በአገር ውስጥም በውጭም ለምትገኙ ኢትዮጵያኖች በሙሉ አንድ አዲስ መረጃ በዛሬው ዕለት ተሰምቷል። ከዚህም ጋር ተያይዞ ከውጭ ምንዛሪ አቅርቦት ጋር በተያያዘም ከባንኮች ኃላፊ በኩል የወጣ ጥብቅ መረጃ አለ። የሱንም በዝርዝር እናደርሳለን። ሌላውና እጅግ በጣም ያስገረመ ያስደነገጠ መረጃ ወጥቷል። ይህም ወደ ኢትዮጵያ እንዳይጓዙ ከባድ ማስጠንቀቂያ በማውጣት ስለ መከልከላቸው ሰምተናል። ይህንንም በዝርዝር እናደርሳለን። ሌላኛውና እጅግ ወሳኙ በጉጉት ሲጠበቅ የነበረው አዲሱን አሰራር በተመለከተ ወደ ክልል ከተሞች ተግባራዊ ሊደረግ ስለመሆኑም ሰምተናል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ዛሬ ግንቦት 3 2017 እጅግ በርከት ያሉ መረጃዎች ወጥተዋል። በተለይ በሁሉም የባንክ አካውንት ላይ ገንዘብ ያስቀመጣችሁንና የሁሉም የባንክ አካውንት ያላችሁ በሀገር ውስጥም በውጭም የምትገኙ ኢትዮጵያኖችን በሙሉ የሚመለከት አንድ አዲስ መረጃ ተሰምቷል። በተለይ ይህ መረጃ ብዙዎች እየተቸገሩና ከፍተኛ የሆነ እንግልት እየደረሰባቸው ከመሆኑም አንጻር መፍትሄው ምንድነው? የሚለው በዚህ ቪዲዮ ውስጥ የተካተተ ሆኗል። የውጭ ምንዛሪ ፍላጎትና አቅርቦት አሁን እንዳልተመጣጠነ አንድ የባንክ ባለሙያ በዛሬው ዕለት ገልጸዋል። ኢትዮጵያ የውጭ ምንዛሬ በገበያ እንዲመራ ከወሰነች ወደ አንድ ዓመት እየተጠጋት መሆኑ ይታወቃል። ይህም የሆነው የዶላርን ፍላጎትና አቅርቦት ለማመጣጠን በሚል ነበር። ይሁን እንጂ የዶላር ዋጋ በተለያዩ የምንዛሬ ስርዓቶች አሁንም የተለያየ መጠን እያሳየ ነው። መንግስታዊው የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን በ124 ብር ገደማ እየመነዘረ ሲሆን የግል ባንኮች ደግሞ ከ130 እስከ 134 ብር በመመንዘር ላይ ይገኛሉ። በህጋዊ መንገድ ዶላርን የሚመነዝሩ የውጭ ምንዛሬ ቢሮዎች ላይ ደግሞ እስከ 150 ብር እየተመነዘረ ይገኛል። በጥቁር ገበያው ደግሞ ከዚህ በላይ ዋጋ እያወጣ ነው። እንዲህ አይነቱ ልዩነት መኖሩ አሁንም በውጭ ምንዛሬ ፍላጎትና አቅርቦት ላይ የተመጣጠነ ሁኔታ እንደሌለ የሚያሳይ መሆኑን አንድ የባንክ ባለሙያ ተናግረዋል ሲል ብሪክሚትክስ ዘግቦታል። ሌላው እጅግ መነጋገሪያ ጉዳይ የሆነው ወደ ኢትዮጵያ እንዳይገቡ ከባድ ማስጠንቀቂያ በዛሬው ዕለት መውጣቱ ተሰምቷል። የካናዳ የውጭ ጉዳይ ሚኒስትር ዜጎቹ ለወሳኝ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያ አውጥቷል። ሚኒስትሩ ዛሬ ባሰራጨው የጉዞ ማስጠንቀቂያ ከዚህ ቀደም ባወጣው ላይ ማሻሻያዎችን ማድረጉንም አስታውቋል። በአዲሱ ማስጠንቀቂያ መሠረት ካናዳውያን ወደ ሰሜናዊ ኢትዮጵያ ክፍል ፈጽሞ መሄድ እንደሌለባቸውም አሳስበዋል። በአማራ፣ ትግራይና ቤንሻንጉል ጉሙዝ ክልል ጦርነት ህዝባዊ ዓመፅና የማይገመት የጸጥታ ሁኔታ እንዳለ ጠቅሶም ወደ እነዚህ አካባቢዎች መሄድ አደገኛ መሆኑንም አስታውቋል። የካናዳ መንግስት ጨምሮም በመካከለኛ ኢትዮጵያ የሚገኙ ክልሎች ብሎ በጠቀሳቸው በጋምቤላና ሲዳማ እንዲሁም በኦሮሚያ ክልል ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ እንዲሁም ሌሎች ሆድሮ ጉልጋ እንዲሁም በተጨማሪም በሁሉም የኢትዮጵያ ድንበር አካባቢ ፈጽሞ ዜጎች እንዳይሄዱ ማሳሰቡን በዛሬው ዕለት ጥብቅ የሆነ መግለጫ ነው የሰጠው። በሌላ በኩል ብዙዎቻችሁ እንግዲህ የሁሉም የባንክ አካውንት በእጃችሁ አድርጋችሁ እንዲሁም ገንዘብ አስቀምጣችሁ የብድር አገልግሎትን ለማግኘት ከፍተኛ እንግልት እየደረሰባችሁ እንዳለ በርካታ መረጃዎች እየወጡ ይገኛሉ። ይህም የሆነበት ዋነኛው ምክንያት በባንኮች የሚታየው የብርድር አቅርቦት ማነስ በዘርፉ ለሚንቀሳቀሱ የገንዘብ ቁጠባና ብድር ሕብረት ስራ ማህበራት የፋይናንስ አደጋ መደቀኑ ተገለጸ። ባንኮች ሳስኮን በመጠቀም የብድር አገልግሎት ቢያቀርቡ ለብዙ ዜጎች ተደራሽ መሆን እንደሚችል ቢታመንም ያለው የብድር አቅርቦት መጣበብ የታሰበው እቅድ ከግብ እንዳይደርስ እንቅፋት መሆኑም ተጠቁመዋል። ካፒታል የተሰኘው የገንዘብ ቁጠባና ብድር ህብረት ስራ ማህበር በሰጠው ማብራሪያ በኬንያ ከጠቅላላ የሀገሪቱ ውስጥ ምርት ወይንም ጂዲፒ 45 በመቶ የሚሸፍኑት ሳትኮስ እንደሆኑ፣ 35 በመቶ የሚሆኑ ቤቶችም በነዚህ ተቋማት እንደሚቀርቡ አመላክቷል። ይህ በእንዲህ እንዳለ ካፒታል የገንዘብ ቁጠባና ብድር ህብረት ስራ ማህበር ከተመሰረተ በአንድ አመት ጊዜ ውስጥ ከነበሩት 764 አባላቱ መካከል ለግል ስራቸው የሚሆን ብድር ለጠየቁ 152 አባላት ከ249 ሚሊየን ብር በላይ መደበኛና ወለድ አልባ ብድር ማቅረቡንም አስታውቋል። ታዲያ ይህ የሆነበት ዋነኛው ምክንያት በተለይ ህብረተሰቡ እየተስተጉላላ ያለበት ጉዳይ በሁሉም ባንኮች ላይ ያለው የገንዘብ እጥረት ከፍተኛ የሆነ መስተጓጎል እየፈጠረ እንደሚገኝ ነው ካፒታል አመሻሹን ያወጣው ሪፖርት ያስነበበው። በሌላው በኩል በጉጉት ሲጠበቅ የነበረው እንግዲህ ወደ ክልል ከተሞች እንዲዘዋወር ተግባራዊ እንዲደረግም ውሳኔ ተላልፏል። መንግስት በቅርቡ መሶብ የተሰኘ አንድ ማዕከል አገልግሎት መስጫን ወደ ሥራ ማስገባቱ ይታወሳል። ይህ ማዕከል በተለይም 117 ዓመታት በቆየው የሲቪል ሰርቪስ አገልግሎት አሰጣጥ ላይ አዲስ ነገር ያሳያልም ተብሏል። መሶብ የአንድ ማዕከል አገልግሎት በቀጣይ ስድስት ወራት በሁሉም ክልሎች እንዲጀመር አቅጣጫ ተቀምጧል መባሉ ተገለጸ። በተጨማሪም በአዲስ አበባ በሁሉም ወረዳዎች ይህ ማዕከል እንደሚቋቋም ሲገለጽ፣ በቀጣይ ዓመት አገልግሎቱን ለማስፋት እቅድም ተይዟል። በአንድ ስፍራ ላይ 41 አገልግሎቶች በመስጠት ላይ የሚገኙ አስራ ሁለት ተቋማት እነማን ናቸው የሚሉት ደግሞ ብሔራዊ መታወቂያ አገልግሎት፣ የኢሚግሬሽንና ዜግነት አገልግሎት፣ የሰነድ ማረጋገጫና መዝገባ አገልግሎት፣ የገቢዎች ሚኒስትር፣ የንግድና ቀጠናዊ ትስስር ሚኒስትር፣ የስራና ክሎት ሚኒስትር፣ የኢትዮጵያ ኢንቨስትመንት ኮሚሽን፣ የውጭ ጉዳይ ሚኒስትር የትምህርት ምዘናና ፈተናዎች አገልግሎት የኢትዮ ፖስታ፣ እንዲሁም ኢትዮጵያ ንግድ ባንክ እና ኢትዮ ቴሌኮምን ባንድ ላይ የያዘ ማዕቀፍ መሆኑ ነው የተገለጸው። ከዚሁ ጋር በተያያዘ አምነስቲ ኢንተርናሽናል የኢትዮጵያ መንግስት በከተሞች የሚያካሂደውን የኮሪደር ልማት ሳቢያ በዜጎች ላይ የሚደርሰውን የግዳጅ መፈናቀልና ና የሰብአዊ መብት ጥሰት የተመለከተ ሪፖርት በጋምቢላ እየተካሄደ ባለው የአፍሪካ የሰብአዊና ሰዎች መብት 83ኛ ጉባኤ ላይ ትናንት ማቅረቡንም አስታውቋል የኮሪደር ልማቱ በሰብአዊ መብቶች ላይ ባደረሰው ተጽዕኖ ዙሪያ ጥልቅ ምርመራ እስኪደረግ ድረስ የኢትዮጵያ መንግስት ፕሮጀክቱን እንዲያቆም ኮሚሽኑ ጥሪ እንዲያደረገ አምነስቲም ጠይቋል። አምነስቲ መንግስት ለኮሪደር ልማት ተፈናቃዮች ምትክ መኖሪያ ቤቶችን እንዲሰጥና በቂ ካሳ እንዲከፍልም ጭምር ኮሚሽኑን በይፋ እንደጠየቀም ጥሪ ከማቅረቡ ጋር ነው በዛሬው ዕለት መረጃ የወጣው። ለዛሬ ያቀረብኩላችሁ መረጃን ይመስላል። ቪዲዮውን ላይክ ላይክ ሸርሸር ሼር አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ።